የሆሳዕና በዓል በኢየሩሳሌም በእነዚህ አይነት ሁኔታ እየተከበረ ነው። እግዚአብሔር ይመስገንና ሠራዊት ጌታ በየአመቱ የቦታ ይደምቃል። እግዚአብሔር አምላክ የተመሰገነ ይሁን። እንኳን ለሆሳዕና በዓል በጤና አደረሰን ባሉን ባለ ሀሴት የፍቅር የጸጋ የበረከት ባዓል ያድርግልን። ባለ ሀሴት ያድርግልን። ባለ ፍስሃ ያድርግልን። ባለ ጸጋ ያድርግልን። ጸጋ አምላክ ቅዱስ አንተ የተባረከ የተቀደሰ የጸጋ የበረከት ቀን ያድርግልን። ቢያንስ ከአምስት መቶ ሺህ ሕዝብ በላይ ይኖራል። አነሰ ቢባል ይሄ እየዞርኩ መቀርጸው ነው። ይሄ የሚታየው ድንኳን ከስሩ ዋናው ጎለጎታ ያለበት ጎለጎታ ነው። ከስሩ ያለው እና ዘንባባ ዘው አባቶች እየባረኩ ሌክት ሌት ወሳናለት እየተከበረ ነው ያለው። ወስባት ለእግዚአብሔር ወለ ወላዲቱ ወለ ወለ መስቀሉ ክቡር ይታኮት ሰባ ስሙ ለእግዚአብሔር በረከቱ ከዚህ ከኢየሩሳሌም ወደ ኢትዮጵያ ሀገር ሰላም የፍቅር የጤንነት ዓመት ያድርግልን። ተባረኩ። ሰላም ሁኑ።